ሰላም ሰላም፣ ዛሬ የቁርስ አይዲያ ነው ለመስራት እና ለማሳየት የምንፈልገው። እዚህ ጋ ሙዝ አለ፣ እዚህ ጋ ኤኒ ፖሬጅ ማድረግ ትችላላችሁ። ለሆነ ግምጥ የአፕልና የብሉበሪ እና ፍላክሲድ ካፈለጋችሁ መጨመር ትችላላችሁ። ከዛ ሁሉንም ጨምሬ አሳያችኋለሁ። አሁን ሁሉንም ጨምሬ ያለው እንደምታዩት ነው አሁን ደግሞ ወተት ጨምራለሁ። እናንተ ዮጋት መጨመር ይቻላል እንደፈለጋችሁ ማለት ነው። እሺ ለመፍጨት ነው። ከዛ ፓንኬካችን እንሰራለን ማለት ነው። እዚጋ ፍላክስ ሲድና ጥሩ ነው። ከርባ አስብረ እናቶች ተወላችን ሰላም ከተደባለቀ ከተፈጨ በኋላ እናወጣዋለን እዚህ ጋር ኦሊቨር ኦይል ነው የማደርገው። ትንሽዬ ነው የማደረገው። እየተፈጨው ነው ያ ጠባርጌ ያሳያቸዋሉ። ትንሽዬ ነው የማደርገው ጅስት ድስቱን ብቻ እንዲያዝ እንዲይዝልን ዘይት ብዙ ማምሳት ተስማሚ አይደለም። ይኸው ፕሮቲናችን ሁሉም ተደባልቋል። አሁን ሲግልልን እዚህ ጋ መጥበስ ብቻ ነው ማለት ነው እዚህ ጋር በትንሽዬ ያደረጉት በኋላ ላይ መገልበጥ ነው። ሶ የበሰለ ነው። ፊኒሽን ማሳያቸዋለሁ። ገልብጫ ማሳያለሁ። ሶ ገልብጠን ነው ያው ዳቦ ይመስላል አይደለ? ያው የፖሬጁ አይነት ነው። ቡኒ አይነት አድርጓል። አያ ሴን ይመስላል። በትንሽዬ ነበር ያወጣትኝ። አሁን ደግሞ ትልቅ እያደረገ ሆኖ ነው። ሶ ለትስ ጀስት ፑት ሃኒ ፈርስት ሶ አይም ጀስት ጎና ፑት ዚስ ባክ ይህኛውን ሃኒ ማድረግ እንችላለን ማለት ነው። ጀስት ለማሳየት ነው። ምን ያለ መጠኑ እንደመጣ ሃኒ ያርጋችሁ ከላይ ዛትስ ሀው አይ ዱ ኢት እና ፍሩ ነው ማለት ነው። ካሎሪ ብዙ አይበዛባችሁም። ፍሩት መጨመር እውቀት ማረግ ትችላላችሁ። መጠኑ ላነሳባችሁ ግን ካሎሪ የለው ብዙ ፕሮቲን ነው ሞር ያለው ማለት ነው። ምን ማለት ነው? ለዌት ሉዛችሁ ይረዳችኋል። ብዙ ብዙ ካሎሪ ካለው ያው በኋላ ላይ እሱን ለማቃጠል ብዙ ብዙ መሮጥ ያስፈልጋል ማለት ነው። ስለዚህ ይህንን ይመስላል። ኢንጆይ ጋይዝ አሁን ደግሞ ቀምሺ ምን እንዳይመስል እነግራቸዋለሁ። እንዴ ምን እንደም እንደሚጣፍጥ አንደኛ ይጣፍጣል፣ ሁለተኛም ደግሞ በጣም ጥሩ ምግብና ተስማማኝ የሆነ ነው ለጤናችን ማለት ነው። እና ሞክሩት።